የዶሮ አርቢዎች ሽልማት ቢኖር ኖሮ እነዚህ ልጆች ነበረ በዋነኝነት የሚወስዱት ቁጥር አንድ ሆነው ማለት ነው። ዛሬ ካራ ሄደናል። ካራ 1300 ዶሮዎችን አስረክበን የመጣ ነው። ነገር ግን ደግሞ የልጆቹ ብቃት ነው የሚባለው፣ አይደለም የልጆቹ ብቃት። በነገራችን ላይ ሰልጣኞቼ ናቸው። ሲሰለጥኑ ግን ዝምተኛ ነበሩ ምንም የማያዳምጡ ነበር የሚመስሉት። ለካ በተግባር ነው ጫወታው። እነዚህ ሰልጣኞች የተማሯትን መሬት ላይ ጠብ ያለች ነገር የለችም። እያንዳንዷን መሬት ላይ ቁጭ አድርገዋታል። ምንም ያስተካከልኩት ነገር የለም። ታዲያ በሀበሻ ዶሮ ሙከራ እያደረጉ ነው። ጀግኖች አይደሉም። ታዲያ ዛሬ ይዣችሁ መሄደው ወደ ካራ ነው የጀመር ነው መኖ ከመጫን ነው ከፋርማችን ማለት ነው ፉል ፓኬጅ ተጠቃሚዎች ነበሩ እነዚህ ሰልጣኞች። ከመኖን የጀመር ነው እርግጠኛ ሆኜ አላስታውሰውም፣ ግን ከሰላሳ 30 ኩንታል በላይ መኖ ነው እዚህ ጋር እየተጫነ ያለው። ከዚህ በተጨማሪ እንግዲህ ፉል ፓኬጆቹን መመገቢያ፣ መጠጫ፣ ቫይታሚኖችን ጨምሮ ነው ይዘን እየሄድን ያለ ነው እና ወደ ሲኤምሲ አካባቢ ደርሰናል። ከዚህ በመቀጠል ደግሞ እዛው በነገራችን ላይ መኪናዋ እዚህ ጋር ደክማ ነበረ። እቃው ከመች ይሄ የተጫነው እቃ ከብዷት ማለት ነው ዳገታማ ነው እንደምታውቁት እዛ አካባቢ ላይ ተራራማ ቦታ ነው ያለው። እና ደርሰናል እዚህ ቦታ እንግዲህ እንደምትመለከቱት እቃዎቻችን እያደረስን ያለ ነው። እነዚህ ዝምተኛ አሰልጣኞች ብዙ ተሳትፎ አልነበራቸውም። ይኸው ቤታቸውን ብቻ ዝም ብላችሁ እዩ። አንድ ነገር ብቻ እዚህ ጋር ማስቀመጥ ፈልጋለሁ። አካባቢው በጣም ቀዝቃዛማ የሚባል ነው እንደኛ፣ ከኛ አካባቢ አንፃር ስንመለከተው ቀዝቃዛማ ሊባል የሚችል ነው። ከዚህ ቀደምም ሁለቴ ወይ ሶስቴ እዚህ አካባቢ መጥቻለሁ ዶሮ ለማስረከብ እና ቀዝቃዛማ ነው እና ትንሽ ይሄ የጎን ግድግዳው ትንሽ ወረድ ብሏል እና ለቅዝቃዜ እንዳይጠቁ በእርግጥ እነሱ ያዘጋጁት ሙሉ ሸራ አዘጋጅተዋል፣ ይህንን ለመከላከል ነገር ግን ቤት ምርጫ ላይ አካባቢው በጣም በጣም በጣም የሚያስደስት አይነት ቦታ ነው። በቃ ኢንቫይሮንመንቱን እኔ ወድጀዋለሁ በጣም ለኑሮ ራሱ እኔ በጣም የሚመቸኝ አይነት አካባቢ ነው፣ የአየር ንብረቱ ማለት እና ኬሚካል ርጭት ደግሞ ያዘጋጀናቸው ኬሚካል ውህዶች እነዚህ ናቸው። ከዚህ ቀደም እንግዲህ ኬሚካል አንድ ረይተውት ነበረ። እኛ ደግሞ ዛሬ ጥሩ ኬሚካል ርጭት እናደርግለታለን ለዚህ ቤት። የሀበሻ ዶሮዎችን ተመልክቷችሁታል። እንደዚህ ነው እንግዲህ የሀበሻ ዶሮ ምን ያክል ፐርፎርም ያደርጋሉ የሚል ኳሊቲዎቻቸውን ለመገምገም ነው እዚህ ያስገቡትና ልክን ያስገብች እንደምሰራው ማለት ነው ኔ መንታዬን ያገኘሁት ማለት ይቻላል። በነገራችን ላይ እና በጣም ጎበዞች ናቸው። እንደዚህ ሞክሮ ያየ ሰው እኔ አላየውም እስካሁን ፋርማቸው ሲሄድ ጎን ለጎን እንደዚህ ያደረጉ እስካሁን አላየሁም። ግን እዚህ ጋር ጥንቃቄ ማድረግ ያለብን ለወደፊትም ቢሆን መሰራቱ ጥሩ ነው። ነገር ግን የሀበሻ ዶሮዎች ብዙ ጊዜ በሽታ ተሸካሚዎች ናቸው። በሽታ የመከላከል አቅማቸው በጣም ከፍተኛ ስለሆነ ከበሽታው ጋር አብሮ መኖር ይችላሉ። ነገር ግን ደግሞ ከነዚህ ሃይብሪዶቹ ደግሞ በጣም የበሽታ የመከላከል አቅማቸው ዝቅተኛ ነው እና ትንሽ ኮንታሚኔሽን የሚኖር ከሆነ ዶሮች የእኛ ዶሮዎች ወይም ደግሞ እነዚህ እኛ የምናስረክባቸው ዶሮች የመጠቃት እድላቸው ሰፊ ነው እና ምን ያክል ጤንነታቸው ተረጋግጧል የሚለውን ብቻ ቼክ ብታደርጉት ነው። አሊያም ደግሞ ትንሽ ራቅ ያለ ቦታ ቢሆን በጣም የተሻለ የሆነን ስራ መስራት ይቻላል ማለት ነው። በእርግጥ ግን መስራቱ በጣም የሚያስደስት ነው ኬሚካል ርጭታችንን እያደረግን ነው የምንገኘው እንደምትመለከቱት እንግዲህ ይሄ ቀረሽ የማይባል ስራ ነው እየሰራን ያለ ነው በእርግጥ ብዙዎቻችሁ እንግዲህ ክፍያው ስንት ነው ስንት ነው የምትረጩት ለምትረጩት ብቻ እንክፈላችሁ የምትሉ ሰዎች አላችሁ ይሄ እንደ ቦነስ ነው ለስራዎቻችን እኛ ስለመረጣችሁ እኛ ደግሞ በምትኩ ልናደርግላችሁ የምንችለው ስራ ይሄንን ነው ስለዚህ እናንተ ስለ ኬሚካል ርጭት ማሰብ የለባችሁም ከናካቴው በእርግጥም ደግሞ እኛ የምንጠቀምባቸው ሁለት ማሽነሪዎች አሉ እዚህ ውስጥ ይሄ ሃይ ፕሬዠር ወሸር አለ ሁለተኛው ደግሞ ደስተር አለ እና በእነዚህ በሁለቱ ማሽኖች በቃ የማይገባበት ቦታ የለም በዚህኛው እንኳን ባናገኘው በደስተሩ እናገኘዋለን ፊሚጌሽን ፕሮሰስ እንደማለት ነው ፊሚጌት ስለሚያደርግ ማለት ነው በፓውደር መልኩ ማለት ነው ስለዚህ ሰዎች የማይደርሱባቸውን አካባቢዎች እኛ በቀላሉ የኬሚካል ርጭቱን ማድረስ እንችላለን እነዚህ የፓቶጂኖችን የማዳከም አይነት ስራ ነው የምንሰራው ማለት ነው አጠቃላይ ዲስኢንፌክሽን ስራዎቻችን እነዚህን ይመስላሉ። የምንጠቀማቸው ኬሚካሎች በእርግጥም እስካሁን አላወቅኩም፣ ሰዎች ይጠቀሟቸዋል ብዬ የማስባቸው ኬሚካሎች አይደሉም። ነገር ግን ደግሞ በእርባታ ላይ አንድና ሁለት የሚባሉ በአለም አቀፍ ደረጃ አንድና ሁለት የሚባሉ ኬሚካሎች ነው እየተጠቀምኩ ያለሁትና ለዚህም ደግሞ እጅግ በጣም የማመሰግነው አንድ ግለሰብ አለ እጅግ በጣም ስሙ እንዲጠቀስ ስለማይፈልግ ነው። እጅግ በጣም አመሰግናለሁኝ ይህን ስራ እንድሰራ ዋነኛ አጋሬ ለሆነው ማለት ነው። ስለዚህ ደስተሩን እንግዲህ ፓውደሩን ብዙ ጊዜ ጥንቃቄ ማድረግ ያለባችሁ ነገር ምንድን ነው፣ ይሄ ደስተር ከሌላችሁ በስተቀር ዶሮዎችን ኬሚካል ረጭታችሁ ወደ ዶሮዎችን ወደ ቤት እንዳታስገቡ በፍጹም ማለት ነው። እኛ ወዲያው ኬሚካል ረጨን። ከዛ ደስተሩ እንደምትመለከቱ በፓውደር መልኩ ነው። ያ ከኬሚካል ጋር ያላቸውን ግንኙነት የሚቀንስልን ማለት ነው። ይሄንንም ይኸው ግለሰብ አሁን ቅድም ያመሰገንኩ ግለሰብ ነው ያመጣልኝና እጅጉን አመሰግናለሁ። በጣም በጣም ነው የማመሰግነው። እኔ ማቴሪያሉን ብቻ ነው ማሽነሪውን ማሽኑን ብቻ ነው የገዛሁት። እነዚህን ኢንግሪዲየንቶችን፣ እንትኖችን፣ ኬሚካሎቹን ግን ሙሉ በሙሉ ፕሮዳክቶቹን አምጥቶልኝ ነው ማለት ነው። እጅግ በጣም አመሰግናለኝ ያው ስሙን እንዲጠቀስ ስለማይፈልግ ነው። ከዚህ ጋር ተያይዞ እንግዲህ ወደ ቤዲንግ ወይም ደግሞ ወደ ሊትር ወይም ደግሞ ወደ ጉዝጓዝ መጥተናል። ጉዝጓዛችን እንደዚህ አንጥፈናል። እንግዲህ እንደገባችሁት እንግዲህ ቅድም አይታችሁታል። ቤቱ ባዶ ነበር፣ ምንም የተሰራለት ነገር የለም። እንዳልኳችሁ እነዚህ ፕሮሰሶች እንግዲህ ዶሮቹ እስኪራገፉ ድረስ ከመኪና እስከ በር እስኪደርሱ ድረስ ባለ ነው ስራችን እየሰራን ያለ ነው ማለት ነው። ስለዚህ በዚህ መልኩ የጉዝጓዙን ጥልቀት ለክተን ዶሮቻችን፣ በእርግጥ ዝናብ እየዘነበ ነበረ በአጋጣሚ ሆነው እዛ ስንደርስ ኃይለኛ የሚባል ዝናብ ጀመረ እና ዶሮቹን እያወረድን ማለት እዛው ሸራ ለበስ ናቸውና ስራዎቻችን፣ እንግዲህ ከኬሚካል ርጭቱ በኋላ ይህንን አይነት ቆጠራ ሂደቱን አከናውነናል ማለት ነው። አበባ አበባ የመሰሉ ዶሮች፣ እኔ በዶሮቼ እንዴት እንደምኮራ ደረቴ ነፍቼ ከማንም ጋር ከማንም ጋር ማነጻጸር የምችለው ከማንም ጋር መከራከር የምችልባቸው ዶሮች ናቸው። የትም ቦታ ቢሄድ በቀስሜ እንዳይነሳ የሚያደርጉ አይነት ዶሮችን ነው እያስረከብኩ ያለሁት እናንተ በአይናችሁ አይታችሁ የዶሮቻችንን አያያዝ የዶሮቻችንን ጤና የዶሮቻችንን በቃ አበባነታቸው ራሱ ይመሰክራልና፣ በቃ እዮአቸው ፊዚካላቸው ራሱ ምን እንደሚያካክሉ ዶሮዎቹ አሳያችኋለሁ። በኋላ ከእኛ ስትረከቡ መዝናችሁላ ነው የምትረከቡት። በነገራችን ላይ መኖ ገድበንባቸው መኖ ከልክለናቸው እድሜ እንዲቆጥር ብቻ። በፍጹም ነገ ተወቃሽ ስለምን እንደ ድርጅት ስለምንሰራ ብዙ ሳይንሳዊ ነገሮችን እያስተማርን ጎን ለጎን ደግሞ እንደዚህ አይነት መጥፎ ነገሮችን የምንሰራ ከሆነ ምንም የማይገናኝ ይሆናል እና ስራችንም ቀጣይነት ሊኖረው አይችልም። እና በቃ ዶሮዎቼ በጣም የምተማመንባቸው አይነት ዶሮዎች። በነገራችን ላይ ከሰጠዋችሁ በኋላ ኃላፊነቱን ላወስዳለሁ ለእነዚህ ዶሮዎች ማለት ነው። ከሰጠዋችሁ በኋላ ለዶሮዎች መቼም ኃላፊነት መውሰድ ከባድ ነው ታውቃላችሁ። ለእንስሳት በቅርብ ነው እንደውም ኢንሹራንስ ራሱ የተጀመረው ታውቃላችሁ። ስለዚህ እኔ ግን ምን ያክል እንደምተማመንባቸው በአጠቃላይ በበሽታ የመከላከል አቅማቸው በክትባት ዙሪያ በጤና ዙሪያ በእድሜ በዝርያ ዙሪያ በጣም በአስር ጣት የመፈረምላቸው አይነት ዶሮዎች ናቸው። ይህን ደግሞ ዶሮዎቹን አይታችሁ እናንተ እንግዲህ በቃ በተለይ ልምድ ያለው ካለ ይሄማ ምናምን ብሎ በቃ ሊያውቀው ይችላል። ጀማሪ ስትሆኑ ትንሽ አዲስ ሲሆንባችሁ ምናልባት ትንሽ መስለው ትልቅ መስለው ሊታዩችሁ ይችላሉ። ነገር ግን ጥሩ የሚባሉ እድገት ያላቸው ዩኒፎርሚቲያቸው ሀንድረድ ፐርሰንት ነው። በቃ ምንም ነገር ጥርጣሬ የሌለው ማለት ነው። በቃ ተመርጠው የመጡ ነው የሚመስሉት። ትልልቅ ብቻ ተመርጠው የመጡ ነው የሚመስሉት። እነዚህ ዶሮዎችና ፊደሮቻቸውን አጠቃላይ የሀውሲንግ ሊያውቱን እንደምትመለከቱት እንግዲህ በሜትር ሁሉንም አስቀምጠናል። አገራችን ላይ እንግዲህ መመገቢያና መጠጫ ዝም ብሎ ማስቀመጥ ነው የተለመደው፣ አይደለም ሁላችንም። እኔም ከዚህ በፊት ስሰራ የነበረው እንደዛ ነው። ሲገባኝ ግን እንደዛ እንዳልነበረ ተረድቻለሁኝና አጠቃላይ የሀውሲንግ ሴታፑን በዚህ መልኩ ሰርተናል። ገመድ አልሰቀሉም ነበረ እንግዲህ ከላይ ጣሪያ ላይ አንድ ልጅ እየሰቀለን ያለው ገመዱን፣ እኛ ደግሞ ከስር እየለካልንለት መመገቢያ መጠጫውን፣ እየተቀሩትን ደግሞ እንዴት ማድረግ እንዳለባቸው ደግሞ አንደኛውን ሰልጣኝን በዚህ መልኩ እያስተማርኩት ነው የምገኘውና ያልሄድንባቸው ቦታዎች ሄሉም። በነገራችን ላይ ሰሞኑን የላክንባቸው ቦታዎች በጣም ብዙ ናቸው፣ ከብዙ በጣም ብዙ ናቸው። ቪዲዮ ተቀርጾ ተቀርጾ ተቀርጾ ተቀርጾ ቁጭ ብሏል። አንድ ጊዜ ከሁሉም ቀንጨም ቀንጨም ቀንጨም ቀንጨም አርጌ አሳያችኋለሁኝ አደርሳችኋለሁኝ። እና ያረገጥንበት ቦታ የለም። ስለዚህ እናንተ ደጃፍ ድረስ ነው ስራችንን ይዘን የምንመጣው። እናንተ እንዳትጨነቁ፣ እናንተ እኛ ስንመጣ ተመልካች ነው የምትሆኑት። ቤት አሰራራቸውን በተመለከተ ይሄንን ይመስላል። በቃ ዝንጥ ያለ ቤት ማለት ነው። በተለይ ይሄ ዲዛይን ደግሞ እኛ አካባቢ ቢሆን እንዴት እንደምወደው እንዴት በቃ የበለጠ በቃ ምን ልላችሁ በቃ ቤት ነው። ዋናው ለዶሮ ቤት ለዶሮ ስራ የመጀመሪያው ሰክሰስ የሚሆነው ቤት መረጣ ላይ ነው። ቤት ግንባታ ላይ ነው። ዲዛይን አቀማመጡ ላይ ነው። አጠቃላይ የቤቱ ሙሉ ዲያግራሙ ማስቀመጥ መጀመሪያ መሬት ላይ ከመውረዱ በፊት ማለት ሁለተኛ ሼድም አላቸው በነገራችን ላይ እንደ ማስፋፊያም ሊሰሩ አስበዋልና ሁለተኛውን ሁለተኛው ሼድ ኬሚካል ርጭት አድርገንላቸዋል፣ እንደ ማስፋፊያ። ይሄንን ዶሮችን አይተው ዶሮችን ሊያስገቡ ማለት ኦርደር ሊያደረጉ ማለት ነው። ስለዚህ የኬሚካል ርጭትንም አድርገንላቸዋል። እንደምትመለከቱት እንግዲህ አካባቢ በቃ ለስራ ምቹ የሆነ ነው። በኪራይ መልኩ ነው ይህንን ቤት የያዙት። ለዶሮቻችን ደግሞ በቀን መመገብ ካለባቸው በግራም አስልተን ይህንን ያክል እንግዲህ እያዘጋጀንላቸው ነው የምንገኘው ወደ ሊበሉ ማለት ነው። ራት ሰዓታቸውም ደርሰዋል። በግራማቸው መዝነን እንግዲህ ይሄ ሁሉ እቃዎች እንኳን አሟልተው መጠበቃቸው ራሱን ይህ በጣም ነው በቃ ያስደሰተኝ። የተለያዩ ፋርሞች ላይ የተለያየ ነገር ይገጥመኛል፣ ግን ይህን ያክል ብቁ ሆኖ መዘጋጀት ይህን ያክል ጥንቁቅ ሆኖ በቃ ሁሉ ነገር ሬዲ አድርጎ መጠበቅ እኛ በቃ ለስራም ራሱ በጣም ያቀልልናል። በቃ ጠቀጠቀጠቀ አርገን ብቻ መሄር ነው። አንዳንድ አካባቢዎች ላይ ደግሞ አንዳንድ እርባታዎች ስትሄዱ ደግሞ ገና እንደሚደረግም። ይሄ ማለት ስለሰለጠነም ስላልሰለጠነም አይደለም። ሰልጥኖም ራሱ እንደሚደረግ የማያቅ ሰው አለ። ሳይሰለጥንም እንደሚደረግ ማያቅሰዋል ሳይሰለጥን ከሆነ ብዙ እንትን የለውም። ሰልጥኖ ግን በጣም ከባድ ነው። ስለዚህ ወደ እኛም ጋር ደግሞ ስልጠና ለመውሰድ ወደ ሌላም ቦታ እውቀት ለመውሰድ ስትሄዱ በጣም ለነገሩ እንትን ስጡት፣ ትኩረት ስጡት። ካልሆነ በጣም አስቸጋሪ ነውና በዚህ መልኩ ነው ስራችን እየተከረ። እየዋቸው ዶሮቼን በእናታችሁ እየዋቸው ዶሮቼን እየዋቸው ዶሮቼን በቃ ምን ምን እንደሚመሳስሉ በቃ በነገራችን ላይ እንደው በጣም ጎረርክ እንዳካበድክ ምናምን እንዳትሉኝ እንጂ እነዚህ ዶሮዎች በልተው ያደጉት መኖ ድፍን ኢትዮጵያ ላይ የለም። በቃ ማብራሪያ ከፈለጋችሁ በሌላ ቪዲዮ እመጣበታለሁኝ። ራሳችሁም ደግሞ መኖ እንድታመርቱ ብዙ ገፋፍቻችኋለሁኝ፣ ብዙ አነሳስቻችኋለኝ። ወደ መስመር የከተትኳችሁ አላችሁ። ወደ መስመር ከትቻችሁ ደግሞ ሰልችቷችሁ የወጣችሁ አላችሁ። ቀጣይነት ኖሯችሁ እስከ መሸጥ ደረጃ ሄድም የደረሱ ልጆች አሉ እና በጣም የሚያስደስት ነገር ነው። ግን ቻሌንጅ የማትወዱ ሰዎች ካላችሁ ወደ ዶሮ እርባታም ወደ መኖ ማምረትም እንዳትገቡ። ቻሌንጅ የምትወዱ ሰዎች፣ በነገሮች ስትፈተኑ እልህም ይይዛችሁ ሰዎች ካላችሁ ግን በቃ ለእናንተ የሚመች አይነት ስራ ነው፣ ወደዚህ የስራ ዘርፍ ማለት ነው ው ዶሮዎችን እንግዲህ መዝኜ ነው፣ ዝም ተብሎ አይደለም። በቃ እድሜያቸው የከፈሉበት እድሜ አለ። እድሜያቸውና የሰውነት ግራማቸው ተመጣጥኖ ነው የሚሄድላቸው። ዝም ተብሎ አይሰጥም ማለት ነው። ስለዚህ ዶሮ ዶሮ ነው ተብሎ ትንሽና ትልቅ ዶሮ አትረከቡም። ከዚህ በተጨማሪ ደግሞ እንደው ጄኔቲካሊ እንኳን የተመቱ ዶሮች ቢኖሩ ዘው ቅያሪ እናደርጋለን እኛ ጋር ማለት ነው። አርቢዎቻችን እንዲከስሩ አንፈልግም። እኛ አሰልጠነናቸው፣ እኛ አስተምረናቸው፣ እኛ ወደ ቢዝነሱ ከተናቸው በኛ በእኛ ተነሳስተው በእኛ ቪዲዮዎች ሞራል ተሰምቷቸው ወደዚህ ስራ ገብተው አንተዋቸውም ለመጥፎ ነገር ማንዳረጋቸውም በምናቀው ልክ በምንችለው ልክ እነሱን ደግፎ ለማሳደግ ነው ዋነኛ ጥረታችን የሚሆነውና፣ አይንሻት ፋርም ከየት ነው የተነሳው፣ ጅማሮ ከየት ነበረ፣ የት ደርሷል፣ የሚለውን ለናንተ ትቻለውኝ። ቪዲዮቻችን ምስክር ናቸው። ከቪዲዮቻችንም በዘለለ ግን ሰዎቻችንም አሁን፣ ብዙ ሰዎች በጣም ረጅም ጊዜ የተከታተሉኝ ሰዎች አሉ፣ ማልገምታችሁ አይነት ሰዎች ማለት ነው፣ ስልጠና ላይ የሚመጡ ሰዎች እና በጣም እጅግ በጣም አመሰግናችኋለሁ። እንደምትመለከቱት ኬሚካ ርጭቱን እያደረግን ነው የምንገኘው። ይሄ ሁለተኛው ቤት ነው። ከዚህ ቀደም እንደ ኳራንታይን ዶሮዎችን አይሶሌት የሚያደርጉበት ቦታ ነበረ። እንደ ኳራንታይን ቦታ የሚጠቀሙበት ነው። ትንንሽ ከዚህ ቀደም የነበሩ አርቢዎች ማለት ነው፣ እነዚህኞቹ ሳይሆን ከዚህ ቀደም የነበሩ አርቢዎች። ስለዚህ ይሄ በጣም ኬሚካል ርጭት ያስፈልገዋል። በጣም ኃይለኛ ኃይለኛ ኬሚካሎች ያስፈልጉታል። ይሄ ፍሎር ሶኪንግ ተጠቅመናል ይህ ጉዝጓ ምንድነው? ወለልን ከመዘፍዘፍ ጋር ተያይዞ ዘፍዘፈ ነው ሄድ ነው ቤቱ ራሱ ማለት ነው። በአጠቃላይ ኬሚካል ርጭት። ይሄ ማለት እንግዲህ ዶሮቹ ሊያስገቡ ሲፈልጉ እንደገና ሁለት ኬሚካል ርጭት ሁለት ጊዜ የኬሚካል ርጭት ያስፈልጋቸዋል ማለት ነው። ስለዚህ ወለሉ ተዘፍዝፎላቸዋል። አብዛኛው እንግዲህ ከዚህ ከኩስ ጋር ተያይዞ በጣም ንክኪ የሚኖረውና ጽዳት የሚፈልገው ኬሚካል ርጭት የሚፈልገው ወለል ነው። ከወለል በላይ ደግሞ ከፍታ ከወለል 50 ሴንቲሜትር ርቀት ድረስ ባለ ደግሞ ዶሮች ቀጥታ ከዛ ጋር ግንኙነት ስለሚኖረው ይሄ የሳይድ ወሉ ሙሉ በሙሉ ሊጸዳ ሊታጠብ ይገባል ማለት ነው። በብናኝ መልኩ ደግሞ የሚገቡትን ሙሉ በሙሉ እንደዚህ በሃይ ፕሬዠር እንግዲህ በምትመለከቱት መልኩ ኬሚካል ርጭቱን አድርገናል። ቤቱ ታጥቧል፣ ምንም ቆሻሻ የለውም። ግን የኬሚካል ርጭቱን ብቻ ለማድረግ ያክል ነው፣ እዚህ ጋር የመጣ ነው ማለት ነው። ስለዚህ ይህንንም በተመሳሳይ እንግዲህ መምጣታችን ካልቀረ ይህንንም ስራ ሰርተንላቸው እንሂድ። ለዚህ ለዚህ አይነት ስራ ምንም አይነት ክፍያ አልተጠቅ ይሄ እንግዲህ ራሱን የቻለ ራሱ ፓኬጅ ብንለው በጣም ስራ የምንሰራበት ነው። ስልኩን እንደው የሚያጨናንቀው ራሱ ቤታችንን እንደዚህ አድርጉልን እንደዚህ አስተካክሉልን የሚሉ ሰዎች ናቸው። እኛ ግን እኛን ስለመረጡን ብቻ ነው እንደ ቦነስ ይህንን ስራ የምንሰራው እንደ ምንድን ነው እንደ ሪዋርድን የሚባለው እንደ ሽልማትም በቃ እኛን ስለመረጡ ምንሰጣቸው ነው የሚሆነው ማለት ነው። ስለዚህ ምንም አይነት ክፍያ ጊዜ ይጠይቃል። በጣም አልፊ የሆነ ስራ ነው። ሪስክ ያለው ስራ ነው። የምንረጫቸው ኬሚካሎች እኛም ለመተንፈሻ አካል ችግር በጣም እኔ በተለይ ስለምዳፈርም ይመስለኛል በጣም እየጎዳ የሚገኝ ነው። ነገር ግን በቃ ሰዎች ሲደሰቱ ማየት በጣም የሚያስደስት ነው። እንደምትመለከቱት ጉዝጓ እንትኑ ወለሉን እየረጨነው ነው እየዘፈዘፍነው ነው ወለሉን፣ ወለሉ ማለት ነው። ከዚህ በኋላ እንግዲህ በደንብ ስራውን ሰርቶ እያንዳንዳቸው እኛም እንጠቀማቸው ኬሚካሎች 48 ሰዓት ትንሹ ነው፣ 72 ሰዓት ደግሞ ከፍተኛው ነው የሚቆዩበት ሰዓት ወይም ደግሞ ስራቸው የሚሰሩት አይድል ታይም ደግሞ ያስፈልጋል። አይድል ታይም ወይም ደግሞ ዳውን ታይም የምንለው ለሶስት ቀናት ያክል ቤቱ ተዘግቶ መቀመጥ መቻል አለበት። እንደገና ደግሞ ቤቱን ማናፈስ ዶሮቹ ከመግባታቸው በፊት ቤቱን ማናፈስ ደግሞ የሚጠበቅብን ይሆናል ማለት ነው። ይሄ እንደየኬሚካሉ ጥንካሬ ነው የሚወስነው። የሚሰሩበትም መንገድ አለ። እያንዳንዱ ኬሚካል እኛ በምናውቀው በውሃ ብቻ በጥብጠን አይደለም የምንጠቀማቸው። የተለያየ የተለያየ ቴክኒኮች የሚፈልጉ አሉ፣ እንደየኬሚካሉ ሁሉም ኬሚካል ተመሳሳይ የሆነ እንዲያሉት የምታደርጉበት አይነት ሜትድ የለም። ስለዚህ ወጣ ያሉ ኬሚካሎች የምትጠቀሙ ከሆነ ያም የራሳቸው የሆነ ወጣ ያለ ፕሮሲጀር አላቸው፣ የእሱ መከተል አስፈላጊ ነው የሚሆነው። እንዲሁም ደግሞ ጠንከር አድርገንና ቀለል አድርገን ደግሞ የምንረጫቸው ደግሞ ኬሚካሎች አሉ። በተመሳሳይ የአበጣበጥ ሂደታችን ማለት ነው። ስፔሻሊ ደግሞ ለምሳሌ እነዚህ ኬሚካሎች የት የት ቦታ ቢረጩ በጣም ኢፌክቲቭ ናቸው የሚለውን ኬሚካሎቹ ራሱ የት የት አካባቢ ላይ የሚሆኑት ከዚህ ቀደምም እርባታ ለተሰራበት በጎች፣ ፍየሎች ለገቡበት ዶሮ እርባታ ለገባበት ዶሮ እርባታም ገብቶ ደግሞ የሆነ ኬዝ የተፈጠረበት አይነት ቤት ናቹራሊ እራሱ ቤቱ ራሱ ራሱን በራሱ ዲስንፌክት ያደርጋል። ነገር ግን ደግሞ እኛ በተጨማሪ ደግሞ እነዚህን ኬሚካሎች ተጠቅመን ደግሞ የግድ ዲስንፌክት ማድረግ ይኖርብናል ማለት ነው። ስለዚህ እነዚህን ስራዎች ሰርተናል እንግዲህ ስራዎቻችንን ለማግኘት ከፈለጋችሁ በ0954 62 1324 እየደወላችሁ አድራሻችን ዱከም ብሉ ናይል ህንጻ ሁለተኛ ፎቅ ላይ እንገኛለን። አብራችሁን ከሰራችሁ በጣም ትደሰታላችሁ። ደስተኛ ነው የምትሆኑት። ዶሮ እርባታ አያስጨንቅም። እኛ ጋር ስትመጡ ዶሮ እርባታ አያስጨንቅም፣ ያዝናናል። እንደ ሆቢ የምታዩት አይነት ስራ ነው የሚሆነው። በዘመናዊነት መንገድ ነው የምንሰራው ችግሮቻችሁን ቀድመን ነው የምንተነብየው ወይም ደግሞ ቀድመን ነው ይሄ ችግር ሊደርስብህ ይችላልና ይህንን ጥንቃቄ አድርግ ብለን ነው ይሄ የተፈጥሮ ባህል ወደ መፍትሄ አይደለም ቅድመ ጥንቃቄ ነው የምንወስደው ከልምድ አንፃር ከሳይንስ አንፃር ነው የምንሰራው ና ከእኛ ጋር መታችሁ ስለሰራችሁ እጅግ በጣም እናመሰግናለን እንደዚሁም ዶሮ ያስረከብናቸውም ልጆች ደግሞ እጅግ በጣም አመሰግናለሁ ከዚህ በተጨማሪ ደግሞ ስልጠናዎቻችን እንግዲህ ዘጠና ሶስተኛ ዙር ስልጠና ላይ ደርሰናል ዘጠና ሶስተኛ ዘጠና አራተኛ ዙር ስልጠናችን የምትፈልጉ ካላችሁ ሁላችሁም በ በ0952 14 እየደወላችሁ መመዝገብ ትችላላችሁ። ሰኞ፣ ማክሰኞ፣ ሮብ ስልጠና የሚሰጥባቸው ቀናቶች ናቸው። ቀብድ፣ ዶሮዎችን ኦርደር ለማድረግ የምትፈልጉ ከፍተኛ የሆነ ጭማሪ አለው። የአንድ ዶሮ ረፋም አለን። አሁን ላይ እንግዲህ በስልኮቻችን እየደወላችሁ መረጃ መውሰድ ትችላላችሁ። ኦርደር ማድረግ ትችላላችሁ ማለት ነው። ስልክ ሳትደውሉ መረጃ ሳትጠይቁ ለዶሮዎች ገንዘብ እንዳታስገቡ በፍፁም። ስለዚህ ከዚህ ጋር ተያይዞ መረጃዎችን ማግኘት ይኖርባቸዋል። ስለተከታተላችሁ እጅጉን አመሰግናለሁ። በቀጣይ እስክንገናኝ ሰላም።